አይኔ ነው ወይስ ሀይሚና ብሩክ ጸጉሩን እያበጠረችለት በዚህ ምሽት፣ ለዛው። ወይወይወይ! እናንተ ልተኛ ስል ማለት ነው ያየሁት ቪዲዮ። እንዴት ነው ደስ የሚሉት! ወይኔ! የነሱ ፎቶና ቪዲዮ ቫይራል ወጣል። አሁን በዚህ ደቂቃ፣ በዚህ ሰከንድ፣ እኔ ራሱ ተኝቼ ነበረ። እንዲሁ ዞር ዞር ዞር ስል ድንገት ዘው ብዬ ስገባ ሀይሚም ብሩክም ፖስት አድርገውታል። ወይ ደግሞ ስታምሩ በናታችሁ ብርድ ልብሴ ውስጡ ጌጥ ማወራላችሁ፣ የእውነቴ ነው። ይሰማ ይሰማችሁ አላቅም፣ ግን ይህንን ቪዲዮ ሳየው የተሰማ ደስታ ልነግራችሁ አልችልም ጨረቃዎች። ሀይሚ እንደምትቀረጽ አታውቅም ነፍሴ፣ የብሩክን ጸጉር ቡርሽ ይዛ ቦረሽ ቦረሽ እያደረገችው ትገኛለች። ሙዚቃ ውስጥ ትርጉ እንዴት ደስ እንደሚል ዋው። ከጀርባቸው እንግዲህ ብዙም ያወሩባቸው ሰዎች አሉ፣ ብዙም ይቀኑባቸው ሰዎች አሉ። እኛ ግን ፍቅርነን አንድነን። ግራ ገባን ችግራችን እየጨመረ ነው እያሉ ነው የሚገኙት እና ዋው፣ የእውነት ላይቭ ላይ በጣም ብዙ ሰው ነበረ እና ቪዲዮዎቻቸውን ወጣው አይተው በጣም እየተገረሙ ነበረ። እና ሀይሚ ምንም እንዳልተፈጠረ እንደምታዩት ብሩክን ልክ እንደ አራስ ሕፃን የለም እንደ ትንሽዬ ልጅ እንደዛ እየተንቀባከበችው ነው። ለዛውም ከሌሊቱ ከአራት ሰዓት በኋላ በኢትዮጵያ ሁን አምስት ሰዓት እየሆነ ነው ኦልሞስት እና በዚህ ሰዓት እንግዲህ አብሮ ነው ያሉት ዋው፣ እንዴት ደስ ይላል መናታችሁ ይህንን ቪዲዮ ማየት ሳልሰራ ማደር አልፈለግኩም የሆነት ሀይሚ ፈገግታዋ የብሩክ እጅ ደግሞ የሴት ነው የወንድ ነው እያላችሁ ስትከራከሩ እየተከራከራችሁ እያያችሁ ነበረ ረተቡ የብሩክ ነው እጁን አታዩትም እንዴ የያዘውን ያረገውን ጌጥ አታዩትም እጁ የብሩክ ነው ለማንኛውም ግን አራቅም ጨረቃዎቹን ሌላ ታሪክ ውስጥ ገብተዋል ሌላ ሌብል ላይ ቆይለናትሽ ሀይሚ ቆይለናትሽ ቆይለናትሽ፣ እና ነፍሴ እንደምትቀራሳተቅ ብሩክ ጉድ አደረጋትና፣ እነሱ እራሳቸው ነው ጉድ እኮ ነው። ምን ጉድ ነው ብለው ሀይሚን ፖስት አደረገችው። እሷም እሱም በአንድ ላይ ፖስት ነው ያደረጉት፣ እና በጣም ብዙ ሰው እየተነጋገር ጨረጋችሁ። በዚህ ምሽት ምን ላይ ናቸው እያሉ መነጋገር አድርገዋቸዋልና፣ የሚገርም ነው እንግዲህ። ዋው እኔ ደስ ብሎኛል የእውነት ፍቅራቸው ሲጨምር ፍቅራቸው ብቻ አይደለም ውበታቸው እራሱ እየጨመረ ነው ሄዱት ልክ እንደ ጨረቃ አሁን ጨረቃዋ ምሽት ላይ ትንሽ ትሆናለች አይደል ከዛ እየደመቀች እየደመቀች ትመጣና በጣም ትልቅ ብርሃን ትሆናለች ሙሉ በሙሉ ጨለማውን ታነሳና ብርሃን ትሆናለች እነሱም ልክ እንደዛ ናቸውና ዋው የዛሬው ቪዲዮ የሚገርም ነው እንደሚታወቀው ላይቭ ላይ የተሰራው ቪዲዮ የሚያሳዝን ነበረ ሀይሚ እስከ ማልቀስ ያሳዘናት አራት አምስት ካሜራ ተደቅነ። ሬ ዛሬ ማ ይለያል፣ እንዲ ስንት ካሜራ አስቡት። እንግዲህ ምን ያህል በቃ ብሩክ ማለት ነው፣ በቃ ሀይለኝነቷን ይሆናል አይደለም። ፕራንክ እንደማትሆንለት አውቁ አራት አምስት ካሜራ አድርጎ ጉድ አድርጓታልና፣ እኔ የካሜራው ብዛት አስቆኛል። ሚፍታ ደግሞ ሲያጨበጭብ ነበር። ለማንኛውም አንድ ውነዋልና፣ ሚፍታ ደግሞ ጠብቅ ይመጡላልና ቅመሜ ምሽቷ ትንሽ ርብሽ ያለ የሚያጨናንቅ ብሩክ ጥሎኝ ሄደ ወይኔ ምናምን ብላ ባዘነች በተጨናነቀችበት ምሽት እንግዲህ ተታርቀው አንድ ሆነው፣ በእርግጥ እዛው ላይ ተታርቀው ነው ቪዲዮ ያለቀው። አስረድቷት ምናምን ካለቀ በኋላ እንግዲህ ምሽታችሁ አንድ ላይ ከምትወዱት ሰው ጎንም እንደመሆን ምንም የሚያስደስት ነገር አለ። የእውነት ከምታፈቅሩት ከምታስቡለት፣ ከሚያስብላችሁ ሰው ጎን ሆኖ መኖር በጣም በቃ ብዙዎቻችሁን በስደት ያላቸው ይሄ ነገር ይናፍቃችኋል ብዬ አስባለሁ። ለምን የሆነ የምትወዱትን ሰው ማቀፍ እየፈልጋችሁ አለም አቀፍ መሳም ስትፈልጉም መሳም ማትችሉበት ሁኔታ ላይ ስትሆኑ አስቸጋሪ ነው። ሀይሚና ብሩክ ግን አሁን ቤተሰብም ፈቅዷል፣ እነሱም ሁለታቸው እርስ በርስ ተግባብተዋል፣ ተፈቃቅደዋል። ስለዚህ አንድ ቤት ውስጥ ነው ያሉት። እሷም ለሱ ነው ያላት፣ እሷም ለሱ፣ እሱም ለሷ፣ አንድ ላይ ናቸው። ስለዚህ የሆነ ያላቸው ነጻነት እራሱ ደስ ይላል። አንዳንዴ በቤተሰብ ቁጥጥር ስር ስትሆኑ ቤተሰብ አየኝ አላየኝ ስትሉ የባሰ ሌላ መስመር ውስጥ ነው የምትገቡት። እግዚአብሔርን ነው የምላችሁ፣ ሌላ መስመር ውስጥ በድብቅ ሴቷን፣ በድብቅ ወንዱን፣ በድብቅ የሚሆን ከሆነ በቃ አስቸጋሪ ይሆናል። አስቸጋሪ በጣም ከሚባለው በላይ እና መስመር እየሳታችሁ ያልሆነ ነገር እያረጋችሁ ነው የምትሄዱት። አሁን ግን ቤተሰብ ያወቀው ሀገር ያወቀው እርስ በርስ ሁለቱም የተግባቡበት የተዋህዱበት አንድ ቤት የምኖሩ ሚስጥር አላቅም ብቻ አሁን ላይ ከምንም በላይ እየተሰማቸው ያለ ደስታ እየተሰማቸው ያለ ነጻነት በጣም ልዩ ነው። ና ብርቱካን ነው ትመስለው ችልሽ ግን ይሁት እስኪ ጉንጯን ቅላቷ ውፍረቷ ይሆናል አደለ እንዲህ ብትነካ ምትቆሽሽ ኮ ምትመስሉ ይሁነት እኔ እንደው እናንተን የደግፍኩበት ቀን እናንተን ያበረታታው እናንተን ያወቁበትን ቀን በጣም ነው አመሰግነው። አንደኛ ብዙ ሰው እንድትዋወቅ አድርጎኛል። ሁለተኛ ስርአታችሁ በቃ ወጣ ያለ ነገር አሰሩ፣ ድራማ አታበዙ፣ ሾው አታበዙ በራሳችሁ ቀለም፣ በራሳችሁ ከለር፣ በራሳችሁ ኑሮ፣ በራሳችሁ አለባበስ፣ በራሳችሁ ማንነት የምትገለገሉ በቃ የምትኖሩ ልጆች ናችሁ። እና ወርቅ ብርቅዬ ድንቅ ናቸው። በቃ ልክ አሁን በሰሜን ብቻ የሚገኝ ዋልያ አለ አይደል? ልክ እንደሱ ናቸው ሀይሚና ብሩክ ማለት ማለት፣ ይለያሉ በቃ ልዩ ቀለም አላቸው፣ ልዩ ውበት አላቸው፣ ልዩ በቃ የሰው መውደድ፣ የሰው ፍቅር አላቸው እና እነዚህ ልጆች አለመውደድ፣ አለመደገፍ እንደማታበር ያማታቋቸው ሰዎች ግቡ በእናታቸው አይሚን እና ብሩክንማ ማለፍ የለባችሁም። እነዚህ ወርቅ ወርቅ የወርቅ ፍልቃቄው ነው። እና ብሩክ እንደምታዩት የለም ጸጉሩን ትጥብ ትጥብ ብሎታል መሰለኝ። እና ሃይሚዬ ደግሞ ብሩሿን ይዛ የውላችሁ ቦረሽ ቦረሽ እያደረገችልን እናንተ። የብሩክ ጸጉር ግን እንዲያድጓል አድጓል፣ ይገርም ነው። እና ሴት ነው ሴት ነው ወይስ ወንድ ነው? እንዲህ አይኔ ነው ወይስ ምንድን ነው? አረ በሌላ በፌክ አካውንት ነው የተኮሰተ እያላችሁ ስትወዛገቡ ነበር። ለማንኛውም ከእንቅልፍ ያስነቅጣችሁ ሊያስመጣችሁ እንቅልፍ እንዲህ ድፍት ሊያደርገኝ ሲሉ ተነስቼ ቪዲዮ ሳይው ልሰራ የመጣሁት እና ብሩክ ነው። ይኸው እንደምታዩት እንደዚህነት የሴት እጅ የለም። መቼስ የሴት እጅ አይደለም። እንደገና ደግሞ ብሩክ ላይ እጁ ላይ የሚያስረው ይሄ የእሱ ነው። ሌላ ሰውም የለም። መቼስ ሚፍታ የሆነ ተው፣ እጅ ተረጋጉ፣ ተረጋጉ። ላለማመን ያላችሁ ጥረት ለነገሩ ከደስታ ብዛት ነው። በጣም በቃ የእነሱን ደስታ የምትፈልጉ ሰዎች አላችሁ፣ ተጠራጥራችሁ ኧረ ጥርጥር አይደለም፣ ብሩክ እና ሀይሚ ናቸው። ግን ሀይሚ እንደምትቀረጽ አታቅም። በቃ ጸጉሩ ላድርቅለት ብላ ቦረሽ ቦረሽ እያደረገችለት ነው። እሱ ግን ቪዲዮ ቅርጽ አድርጎ ከሚገርመው ሙዚቃ ጋር ቀንብርብር አድርጎ ልቅቅ አድርጎታል። እሷም ተቀብላ በራሷ ቻናል ፖስት አድርገዋለች። ና ብቻ ደስ ይላል። እየውለት ለመናገር ይሄንን አልጠበቅኩም ማለት ተጠብቃለሁ። ከዚህ በላይ ብያየናቸውና ፍቅር በፍቅር ሆነው ጥሩ ጊዜ ሲያሳልፈው ጥሩ ነገር ሲያሳዩን ግን በዚህ ምሽት የሆነት ላይብም ገብተው በሆነ ትናንትን ላይብ ገብተው ስላላዩቸው ደብረኛል። ብዙዎቻችሁ ደግሞ ስታያቸው ነበረ። ለማንኛውም እንቅልፈት አዩ ጨረቃዎች። በቃ ደስ ይላል። ከምትወጁ ልብሽን ርፍ ከሚያደርግሽ ሰው ጋር መሆን ዋው! ያለው ሰላም ያለው ነጻነት። ሰው አየኝ አላየኝ፣ ሰው እንደዚህ ሌላይ ነው እንደዛ ሌላይ ነው። ሳቴ በነጻነት በቃ ዋው! ይመቻችሁ። እኔ እንጃ ለእናንተ ከዚህ በላይ ትልቅ ደረጃ ደረሳችሁ። ትልቅ ፍቅር ላይ ነው ማያችሁ። እናንተ ከፍ ብላችሁ ገና ትበራላችሁ። እርግብ ጨረቃ የሆናችሁ ሰዎች ና በምንም የማትተኩ የማትቀየሩ፣ የማትለዋወጡ እውነተኛ ማንነታችሁን ይዛችሁ የምትመጡ ለተመልካች ክብር ያላችሁ በቃ እንድትወደዱ ልዩ እንድትሆኑ ያደረጋችሁ ነገር ሁሌም እነግራችሁ ይሄ ነው። ሌላ ምንም ታሪክ ተጨምሮ አይደለም። እንደ ሌሎች ሰው ናችሁ። እናንተ ግን ለተመልካች ያላችሁ ክብር፣ ፍቅር ለራሳችሁ ያላችሁ ክብርና ፍቅር በቃ እውነተኛ ማንነታችሁ ይበልጥ እንድንወዳችሁ አድርጎናል። ሁሌም በቃ እንወዳችኋለን ጨረቃዎች። ነገ በሰፊው እንመጣለን። ነገም ብዙ ማመጣላችሁ አዳዲስ መረጃ አለ እና ያንን ቪዲዮ ደግሞ ነገ እናመጣለን። አሁን እንግዲህ ብርድ ልብስ ውስጡኝ ደግሞ ወራ፣ ድምጽ በደንብ ይሰማችሁ አይሰማችሁ ይቆራረጥ አይቆራረጥ አላቅም። ደህና ደሩልኝ። የነገ ሰው ይበለን ጨረቃዎች። በፍቅር በፍቅር በፍቅር አምሹ፣ በፍቅር እደሩ። ቻው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ይህን ደስታ እያያችሁ ይህንም ቡጥ የሆነ